ስናካሄድ ቁጭ ከምትሉ ኑ እኛን ገመታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቅን እንትን ያ ቡና ማጣጫ አታርጉን፣ የሆነ ለወሬያችሁ ርዕስ አታርጉን። እኛ ለመዝናናት ለመፍታታት መተናል። የእኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት። ተው በቃ፣ ማውራት አይሰለቻችሁ? አይደክማችሁም? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው። እና ሰርጋችን በማረ ምን ችግር ማለት ነው። በጣም ነው፣ እንዴት የተናደዳችሁት! ቢያንስ ሰርጉ የኛ፣ ፕሮግራሙ የኛ፣ ምንደግሰው እኛ፣ ምንበላው እኛ፣ ምንጋባው እኛ፣ ምን አገባችሁ? ከአንዳንድ ሰዎች ግን ሌላችሁ ነበር ያመጣት ፈታ ብለው። ለማንኛው አንዱ ምጥቃ ያልጋብዛችሁ ሌላ ፈታበሉ እንግዲህ፣ አንዳንድ ሰዎች ከተናደዳችሁ ምንም ልንረዳችሁ አንችልም፣ ፈጣሪ እርዳችሁ፣ እኛ እናግዛችሁ። እንግዲህ መቃጠልም ያለ ነው። አንዳንድ ጊዜ ያው እንደዚህ አይነት ሰርግ ለኛ ሚስጠን በማለትም የሚቃጠሉ ሰዎች አሉ። ለማንኛውም አይ ዶንት ኬር አባውት ስለ ሰው ላወራ አይደለ የመጣሁት፣ ግን አንዳንድ እያየኝ ነው ቪዲዮዎች ምናምን ስክሮል ሳደርግ እየደረሰኝ ነው። እና ፈታ በሏት ትጨናነቁ። እሺ፣ እናንተንም ጭምር ነው የጋበዝ ነው። ግን ደግሞ ለተናድዳችሁ ምንም ልንረዳችሁ አንችልም ልናግዛችሁም አንችልም። እኛ ደግሞ እንደዚህ ይብስብናል፣ ነው ይብስብናል። ውበቱ ምንም

እሺ ለማንኛውም ጋይስ እንዴት ናችሁ? ደህና ናቸው፣ የአማን ናቸው። በመጀመሪያ በጣም ይቅርታ አርድን ስለመጣን ሁላችሁም። ግን አሁን ቶሎ ብላችሁ ሼር ሼር አድርጉት፣ የምናወራችሁ ነገር አለ። አንዳንድ የሰማናቸው አንዳንድ ጭምጭምታ ወሬዎች አሉ ስለሱ የምንነግራችሁ ይሆናል። ስለዚህ ሁላችሁ አንድ ጊዜ ሼር ሼር አድርጉት፣ ፈታ በሉ፣ ዘና በሉ። ዛሬ የሰርጋችን ማግስት ነው። ማግስት አይደለም እኮ ነጋ ወደ ሌሊት ነው። እሺ ለማንኛውም ጋይስ ሁላችሁም ሼር ሼር አድርጉት። ከዚያም በኋላ ደግሞ አንዳንድ ነገሮችን እናወራለን። ስለ ነገም ፕሮግራም አዳዲስ መረጃዎችን ሰምተናል፣ እውነት ያልሆነ አብዛኛው ነገር ውሸት የሆነ እና ደግሞ እዚሁ የምንነግራችሁ ይሆናል።

እንግዲህ ሁላችሁም ሁላችሁም ሼር ሼር እያደረጋችሁት ዛሬ በውቢቷ ዱባይ እንትን ልንሰራላችሁ ነው። ጥሪ ልናቀርብላችሁ ነው። መላው ኢትዮጵያውያን በሙሉ ሁላችሁ ደስታችሁ ነው እያልን ነው። ሁላችሁም እንግዲህ ተጋብዛችኋል። የሚቀርሰው እንዳይኖር ከዛ ባለፈ ደግሞ ማለት ነው፣ ፋሚሊዎቻችን አንዳንድ ወሬዎችን እየሰማን ነው፣ ግን ደግሞ አሁንም ቢሆን አንድ ነገር አስረግጠን እንድንነግራችሁ እንፈልጋለን። የትኛውም ሰው ፕሮግራሙ ላይ መገኘት ይችላል። ፕሮግራማችን የሚሆነው መርከብ ላይ ነው። ለመርከብ አንድ ወጪ ለማናችሁም ማስከፈልም አንፈልግም። መምጣት ለምትፈልጉ በሙሉ ነጻ፣ ብቻ እናንተ መምጣት ብቻ ነው ከፈለጋችሁ ደግሞ ሌላው ደግሞ እገዛም የምትፈልጉ ምናልባት የራይድ ምናምን ወጪ ደግሞ የሌላችሁም እኛው ችለናችሁ መምጣት ትችላላችሁ። ሌላው ደግሞ እንዳትረሱ፣ ሁላችሁም ነጭ በነጭ ነው የምትለብሱት። ልክ ሁላችሁ ሙሽራት መስላላችሁ። ሁላችንም ነው ባይዘው የምናገባው እኔና ሀብታ ብቻ የምንገባው ሁላችንም፣ እንገባባለን እንገባባለን እንግባባለን መጣሳለ እና ፋሚሊዎቻችን አንዳንድ ወደ ቲክቶክ ላይ ምናምን እያየውኝ ስለነበረ ነው። እሺ፣ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ። እሺ ፕሮግራሙ ላይ ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁን ስለነበረ ነው እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቨን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አርገናችሁ ወደ ቦታው መምጣት እንችላለን። ሁላችሁም እንዳትቀሩ፣ ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና ፈታ በሉ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል። መምጣት ብቻ ነው የሚጠበቅባችሁ ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋና መታችሁ ፈታ ስላላችሁ፣ ምንም አይነት እየሰማን ስለነበረ ነው ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለህ ትገባለህ ያልነውም ሰው የለም የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም ከፍላለሁ። እኔ ለሁላችሁ፣ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡም፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን ምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል አንደኛ። እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። እያየው ስለነበረ ነው። እኔ በእርግጥ ላይቡ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ እኛ ምንም በማናቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረጊነቱ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተን ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ እናንተ ስታወሩ፣ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት ቀን ሙሉ እየለፈነው ባይዙ ማለት ነው። ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ ሦስት መቶ ሰው ይይዛል መርከቡ። መታችሁ ነው የሚችለው እና እንደ ማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይብ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛው እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። ሁለት መቶም ድራሚ የሆኑ ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያመጡ ስለነበረ፣ ምንም ችግር የለም ኑ እናንተ ብቻ መምጣት ፈልገን፣ እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምችሉ ሰዎች ስለምትኖሩ ኑ ምር ላይ ቁጭ ብለው ከሚውሉ